ኢትዮጵያ ካሏት 12 የውሃ ተፋሰሶች በስፋት ጥቅም ላይ ከዋሉት መካከል አንዱ ነው። የዋሽ ተፋሰስ አምስት ክልሎችን የሚያስተሳስረው አዋሽ የሚሊዮን አርሶና ከፊል አርብቶ አደሮች የኑሮ መሰረት፣ እንዲሁም የአገሪቱ የኢኮኖሚ ማዕከል ነው። አሁን ላይ ተፋሰሱ ለቤት ውስጥ ለእርሻና ኢንዱስትሪ አገልግሎቶች በብዙ ጥቅም ላይ ከመዋሉ ባሻገር የመስኖ ካናል ጥገና ስራዎች በበቂ ሁኔታ ካለመከናወናቸው ጋር ተያይዞ ውሃው ለብክነት አለፍ ሲል ደግሞ የሚያስከትለው ጎርፍ ለሰብሎች ጥፋት ምክንያት እየሆነ ይገኛል። ይህ ሁኔታ በተለይም በገዋኔ ወረዳ እና በዙሪያ ባሉ የአርብቶ አደር ቀበሌዎች ባለፉት ዓመታት በተደጋጋሚ የተስተዋለ ነው። ጠረጋ ይፈልጋል፣ ስራ ይፈልጋል። የተወሰነ ቦታ ድረስ ያው መንግስት አካል መጥቶ ሰርቶት ወደኋላ ተመልሷል። ይሄ ሶስት ጊዜ አራት ጊዜ ነው የበላን ውሃ በተደጋጋሚ ዓመት በትግል ነው የተረፍ ነው በትግል አንድ ወር ከምናምን ወደ መቶ ሀያ ሰራተኛ የኛ ብቻ ሌላው የአካባቢው ህዝብ ሳይጨምር፣ መቶ ሀያ ሰራተኛ አንድ ወር ያህል ገድበናል። ቡራሪ ዝናብ ትንሽ ካካፋ በውሃ እንጥለቀለቃለን። መንደሮቻችን እንዲሁ በውሃ ይሞላሉ። ሰብሎቻችንንም እያበላሸብን ይገኛል። ህዝቡ ብዙ ነገር ነው የሚያጣው። ይህ የምትመለከቱት በውሃ የተሞላ መሬት የእርሻ ቦታ ነበርም ቡራሪ ብዙ ጊዜ ጉዳት ስለደረሰብን እንዲሰራልን እንፈልጋለን። እህል እንኳን ከእርሻችን ማስገባት አልቻልንም። የእርሻ መሬታችንም በከፊል ተበላሽቷል። ውሃው ብዙ ጉዳት እያስከተለብን ቀጥሏል። ከሰሞኑ እንኳን ከብቶቻችንን ስናሻግር ብዙ ተቸግረናል። ብዙ ድጋፍ እንፈልጋለን። የተሰበረው ካናል እንዲጠገንልን እንጠይቃለን። መንጎን ላይ ቶፈና ይ አዳርኒክትርኒሚይ በአካባቢው የሚገኙ አልሚዎች ከማህበረሰቡ ጋር በመተባበር የጉዳት መጠኑን መቀነስ ቢቻላቸውም ሙሉ ለሙሉ ግን ማቆም ሳይቻላቸው ቀርቷል። በዚህም ምክንያት አዋሽ በገዋኔና ገል አሎ ወረዳዎች የአለማውን እያጠፋ ማህበረሰቡንም ከቄው እያፈናቀለ ቀጥሏል። አሁን ላይ እያስከተለ ካለው ጉዳት በላይ የተቃረበው የክረምት ወቅት ሊያመጣ የሚችለው ከፍተኛ ጥፋት ስጋት የፈጠረባቸው ነዋሪዎች መንግስት ከወዲሁ አፋጣኝ የመፍትሄ እርምጃ ይውሰድ ሲሉ ጠይቀዋል። ተጀምረው የሚቋረጡ ስራዎች ተመልሰው ጉዳት እያደረሱብን ይገኛሉ። ስለዚህ የዚህ የውሃ ጉዳይ መፍትሄ እንዲበጅለት እንፈልጋለን። ከዚህ አምልጦ የሚመጣ ውሃም እርሻችንን እያበላሸብን ይገኛል። መንግስት በህዝቡ ቀይና እህል ላይ ጉዳት የሚያደርሰውን ውሃ ቢያስቆምልን እንላለን። ስላልተጠገነ ነው ስላልተሰራ ነው። በተደጋጋሚ እዛ ጋ መጥተው ሰርተው፣ እዛ ጋ እቺ ያለፈናት ካምብ እዛች አካባቢ ሁለት ጊዜ ደርሰው ባለፈም፣ እዛ ደርሰው ሰርተው ተመለሱ። ያው ሲሰሩ ይሄ ነው፣ ሲሰሩ ይሄ ነው። በተደጋጋሚ በሁለቱ ወረዳዎች ዜጎችን ከአደጋው መታደግ ያስቻሉ የካናል እድሳት ስራዎች መከናወናቸው የተነገረ ሲሆን፣ ነገር ግን ባልተጠናቀቁ ውስን ቀሪ ስራዎች ምክንያት መጠነኛ ጉዳት በሰብል ላይ ያጋጥሟል ነገላሉ። የተጀመረ ስራዎች ነበሩ። በዛን ሰዓት ላይ የተጀመረው ሐምሌ ውስጥ ነው ከፍተኛ የሆነ የጎርፍ ስጋት የነበረ ድርቅ የነበረበት ወቅት ነውና በዛ ወቅት አሁን ገዋኔና ገላዓሎ ላይ የተጀመሩ ስራዎች የላይኛው ላይ አሁን ወደ 36 ኪሎ ሜትር ተጀምሮ ከዛ ወደ 10 ኪሎ ሜትር ቀርቷል። እቺ 10 ኪሎ ሜትር ውስጥ መካከል የነበረ የተወሰነ ማሳዎች ላይ የሆነ ጉዳት ለማድረስ ተሞክሯል፣ ግን ብዙ መሬቶችን ለማዳን ተሞክሯል። አሁን ላይ በመካከለኛው አዋሽ የነበሩ የጥገና ስራዎችን ማጠናቀቅን ጨምሮ በሶስቱ የአዋሽ ተፋሰሶች ላይ የጎርፍ ስጋትን መከላከል የሚያስችል ተግባራዊ እንቅስቃሴ ተጀምሯል። አሰሳ ተደርጎ ጥናት ተደርጎ ወደ ስራ የገባንበት ሁኔታ አሁን ያለው ሶስቱም ብራንቾች ላይ የላኛው፣ መካከለኛው፣ ታችኛው ላይ በተመሳሳይ ወቅት ችግር አለበት ብለን የለየናቸው ቦታዎች አሉ። አሁን ያነሳው የገዋኔና ገላዕለ አካባቢ ላይ ወደ 10 ኪሎ ሜትር አምና የቀራቸው ሳት ሰራ ወንዙ ማስፋት ስራ ነበረ። ያንን ቦታ እንደሚሰራ ነው። አሁን እቅድ ይዘን ወደ ጨረታ የገበንበት ሁኔታ ያለው ገዋዴና ገራሎ የሚባለው ሁለቱም ወረዳ ስለተለዩ እነሱን እንሰራለን። እዛው አካባቢ አይታችሁ ከሆነ በሮቶ የሚመላለሱበት ሁኔታ አለ። ካናል ተሰብሮ እሱንም በዚህ አመት ሙሉ በሙሉ ጥገና ጠግኗል። ለመውጣት እቅድ ይዘን መንግስትም ከወርልድ ባንክ በመሆን በጀት ይዞ የሚሰሩ ስራዎች ናቸው። ጥያቄዎቹ ትክክል ናቸው።